አዲስ ጅማሮ ለፍልስጤምና ነዋሪዎቿ። ይህ ምናልባትም በዘመናችን አንዴ ልናገኘው የምንችለው በጎ ዜና ሊሆን ይችላል። ነገሩ ግን ሌላ ነው። እነሱ ጋር መተማመን ብሎ ነገር የለም። ታሪክም ራሱን መድገሙ የማይቀር ይመስላል። ከሰሞኑ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማኅበራዊ ገጻቸው አንድ ነገርን አጋሩ። ይኸውም ጋዛ ወደ ቀደመ ሰላሟ የምትመለስበት ቀን ሩቅ አይደለም የሚል ነበር። ለዛም ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ስምምነት እንዳደረጉና ባለ 20 ነጥብ ያለው የጋዛ እርቅ ሰነድ መዘጋጀቱንም እንዲሁ እሳቸው ለዓለም ሹክ አሉ። ይህ ጥሩ ዜና ታዲያ ለፍልስጤማውያን ብቻ ሳይሆን በጋዛ ሁኔታ ልቡ የተነካ ሁሉ እውነት ትራምፕ ሰላምን ሊያመጡ ነውን? ብሎ መጠየቁ አልቀርም። በብዙ ውጣ ውረዶች ውስጥ ዓመታትን አሳልፎ ዛሬ የሰላም ወሬው ቢሰማ የማይደሰት ይኖራል ተብሎ መገመት ከባድ ሊሆን ይችላል። ጉዳዩ ግን ወዲህ ነው። አሜሪካ በመሰለ የሰላም ማፈላለግ ታሪኳ ውስጥ ብዙ ማሳያዎችን ሰጥታን ቆይታለች። ይህ በመሪዎች መለዋወጥ ውስጥ እንኳንም ቢሆን ያልተቀረፈ ጨለማ ጎኗ ነው። ከሁለት አስርት ዓመታት በላይ ወደ ኋላ እንመለስ። ጊዜው እስራኤል ሊባኖስን የወረረችበት ወቅት ነው። የጊዜው የአሜሪካ ፕሬዚዳንት ደግሞ ሮናልድ ሬገን። ሬገን ከግጭቱ በኋላ አዲስ ጅማሮ ለሊባኖስ በማለት የሰላም እቅዳቸውን ይፋ አደረጉ። በዚያ የሚገኙ የውጭ ኃይላትም ካለምንም ቁድማ ሁኔታ ጓዛቸውን ጠቅልለው እንዲወጡ ጥሪ ወይም ትእዛዝ አስተላለፉ። እስራኤልም ብትሆን በሊባኖስ የምታደርጋቸውን መስፋፋቶች በማቆም ሊባኖሳውያን ራሳቸውን በራሳቸው የሚያስተዳድሩበት መንገድን እንድትፈጥር አዘዙ። ይሁንና አንዳቸውም አልተፈጸሙም። ከአስራ አንድ ዓመታት በኋላ በመስከረም ወር በነጩ ቤተ መንግስት የአረንጓዴ የስፍራ ሁለት የጠላት ያክል የሚፈላለጉ አካላት ተገናኝተዋል። እነሱ በሀገራቸው መካከል ያለው እልቂትና ጸብ እንዲቆምና ሰላም እንዲወርድ ለመስማማት ነው የተገናኙት። የፍልስጤም ነጻ አውጭ ኃይል አዛዥ ያሲር አረፋትና የእስራኤሉ የወቅቱ ጠቅላይ ሚኒስትር ይዛቅ ረቢን ደግሞ ተፈላላጊዎቹ ናቸው። የኦስሎ ስምምነት ሲሉ የጠሩት የጋራ ውልም በሁለቱ አካላት መካከል ያለው ግጭት እንዲያበቃ ታስቦ የተዘጋጀ ነበር። ፕሬዚዳንት ቢል ክሊንተን የሰለሞን ልጆች የዓመታት ደም መፋሰሳቸው ዛሬ አበቃ ያሉት ታሪካዊ ንግግርም እስከዛሬ በትውስታ ውስጥ ይገኛል። ይሁንና ግን ያም ጉዳይ ተረስቶ የሰላም ውሉም ተቀዶ ጸበኞቹ ጎረቤታሞች ዛሬም መታኮሳቸው እንደቀጠለ ነው። ዛሬ ላይም በትራምፕ አርቃቂነት እንደተዘጋጀ በሰማ ነው የሰላም ውል የሀገራት መሪዎች ተስፋቸውን ጥለዋል። እዚህ ጋር ለሰላም እቅዱ ያጨበጨቡም አሉ። ይሁንና በመሰል ታሪክ ውስጥ ስኬትን ያላየች ሀገር ዛሬም የቀደመ ታሪክ ስላለመደገሙ ማረጋገጫ የለም። ሰላምን ተፋላሚ ኃይላቱ እስካልፈለጉ ድረስ ከኪሳችን መዘን ልንሰጠው የማንችለው እውነታ ነው። ለሲኤንኤን የሚጽፈው ቤን ውድማን ከጅማሮ ይህ አለመሳካት የታየበት ነው ይላል። ማሳያ የሚያደርገውም ይህንን ነው። የእስራኤል ሰላም ልዑካን ከትራምፕ ጋር ካደረጉት ቆይታ በኋላ ከነጩ ቤት ሲወጡ ከጠቅላይ ሚኒስትራቸው ኔታንያሁ ጋር በስልክ አውርተዋል። ያኔ ታዲያ ለኔታንያሁ ይህ ነገር እኛን የሚጎዳ ይመስለናል፣ የግዛት ማስፋታችን ጉዳይ እንዴት ሊሆን ነው የሚል ጥያቄ ለመሪያቸው ያቀረቡት ልዑኩ ከዛኛው ጫፍ ያገኙት መልስ በጭራሽ አብሶሉትሊ ናት የሚል ሆኗል። ኔታንያሁ ቀደም ብሎ ከትራምፕ ጋር በነበራቸው ውይይት ግን የሰላም እቅዱን እንደሚቀበሉትና እንደሚስማሙበት ተናግረው እንደነበር ቤን ያነሳል። ብርሃን ቢመስል ውስጡ ጨለማ እንደሆነም ነው ዘጋቢው የሚናገረው። ለዛም ይመስላል በአየር ንብረት ለውጥ ጉዳይ ብዙ ስትናገር የምናውቃት ግሪታ ተንበርግ የተመራ ልዑክ ወደ ጋዛ ለመግባት ያደረገው ሙከራ በእስራኤል ኃይል ክልከላ ገጠመው። የተጽዕኖ ፈጣሪዋ የጋዛው ጉዞ አላማው ሰብአዊ ድጋፍ ለተጎጂዎች ለማድረስ ሲሆን፣ እስራኤል ግን ነገሩ ከጀርባው ሌላ አላማ አለው በሚል ነው እንዲከሽፍ ያደረገችው። ጉዳዩ ማሳያ የተደረገውም ለዚህ ነው። እስራኤል በየትኛው መመዘኛ እቅዷ እንዲስተጓጎሉባት አትፈልግም። የጉዞ መጨረሻም ቢሆን ምዕራባዊ ፍልስጤምን በመጠ ለመጠቅለል፣ የግዛቱ አንዱ አካል ማድረግ ሂደቱም ከተጀመረ ዓመታት ተቆጥሯል። ሐማስ በሰላም ማፈላለጉ ሂደት ውስጥ ቁልፉ ተዋናይ አካል እስካሁን በተጻፈው የሰላም ውል ዙሪያ ያለው ነገር የለም። ይሁንና በውሉ ውስጥ ከተቀመጡ መስፈርቶች ውስጥ አንዱ ትጥቅ መፍታት አለበት የሚል አንቀጽ አለና ይስማማበታል ተብሎ አይጠበቅም። ምክንያቱም የቡድኑ የበላይ ሰዎች ከዚህ ቀደም የጋዛ ሰላም የመሆን ጉዞ ከሐማስ ትጥቅ መፍታት ጋር የሚያገናኘው ጉዳይ እንደሌለ ሲናገሩ ሰምተናቸዋል። ፕላኑ በዌስት ባንክና ምስራቃዊ ኢየሩሳሌም ሊሆን ስለታሰበው የኔታንያሁ አዲስ የሰፈር እቅድም ያለው ነገር የለም። ስለዚህ ተቀባይነቱ እምብዛም የሆነው ለዚህ ነው። አሜሪካ ከ1967 እንደ አውሮፓውያን አቆጣጠር ጀምሮ የእስራኤልን ጫና ማስቆም ተስኗት ቆይታለች። በተለይ ደግሞ ወደ ነጩ ቤት የሚመጡ ሁሉም መሪዎች የእስራኤልን የመስፋፋት ውጥን ሲያደንቁ እንጂ ሲቃወሙ ታይቶ አይታወቁም። በየጊዜው ሀገሪቱ በምታደርገው ሰፈሯም የዌስት ባንክ ነዋሪ ቁጥር ከነበረበት 20 ሺ ዛሬ 750 ሺን ተሻግሯል። ትራምፕም ቢሆኑ በግልጽ ሰፈራውን አንስተው ኔታንያሁን ለማስጠንቀቅ ሲጥሩ አልታዩም። ነገር ግን ባለ ነጥቡ የሰላም ውል ሁሉንም ነገር ይቀይራል የሚለው የሀገራትና ፍልስጤማውያን ተስፋ እንደሆን አለ። ምናልባትም ሀማስ በስምምነቱ ውስጥ የተጠቀሱ ውሎችን አምኖ ከፈረመ። አሜሪካና የሰላም ፈጣሪ ጉዞዋ ግን አመታትን ቆጥሮም ቢሆን ስኬቱ ጥያቄ የሚነሳበት እንደሆን አለ። ዛሬም ቢሆን ያልተፈታ ህልም ነው።